ጉድ ያገኛሉ ፍት ያገኛለሁ። በጣም የሚያስገርምና የሚያስደኑ ጉዳይ ነው። ከሀያ ቀን በፊት እንግዲህ በዚህ በቴዲ ሀዋሳ አራዳ ምድብ ችሎት ተከሰ የቀረቡት እነ መማር እነ ማስተራብነት እነ ባላደራው ነበሩ። ከሳሽ ደግሞ ከሳሽም አቃቤ ሕግም ነው የተከሰተው ፍራው ልቲቻ ነው። በዚህ ፍርድ ቤት ላይ እንግዲህ ማስተራብነቱ መማርም ባላደራውም ከወንጀል ነጻ ተብሎ የቲክቶክ ፍርድ ቤት ቴዲ ሀዋሳ ለቃቸዋል በነፃ አሰናብታቸው ነበረ። እንደገና መልሰው ይሄ የቲክቶክ አራዳ ምድብ ችሎት ክስ ቴዲ ሀዋሳ መልሶ ፍርአውን ላይ ከሷል። ክሱ የሚያመለክተው ምንድን ነው? አንድ መቶ ሺህ ዶላር ከአንድ ሴት ላይ ዘርፈሃል የሚል ነው። በዚህ መልኩ መጥሪያ በቲክቶክ ላይ መጥሪያ ደረሰው ለፍርዓን ፍርዓን ላይ እንደዚህ ያለ ክስ ተኮሳሃል ናና ራስን ተከላከል የሚል መጥሪያ መቶለት ነበረ ፍራውልትቻ ልትቻ ፕሌን ላይ ነኝ አልወርድም አለ አሉ። ሰኞ ላይ አምስት ሰዓት ጠበቁት አለ ፍራው ልትቻ ከፕሌን እስከሚወርድ። አይ አልተመቸኝም አልወረድኩም አለ አሉ። ማክሰኞ አረና ና ውረድ ከዚህ ፕሌን አለ አሉ። እንደ ማነው የምትሉት ያበናታቸው አልወርድም ብለው እየታሰር እና አልወረድኩም አለ አሉ። እሮብም ሲደውሉለት አልወረድክ አራቶ ለዚህ ሞተ ሺ ዶላር የዞረፍከው ዞርፈ አለ። ናና አስረዳ ሲባል እንደዚህ ሆነ አሉ እና ራሱ በለከሰው እሳት ነው እየተለበለበ ያለው ፍራሊትቻ። መጀመርያ ክሱን ያቆረበው እሱ ነው ፍርድ ቤት ያቆረበው፣ አራዳ የቲክቶክ አራዳ ምድብ ችሎት። ቴዲ ሃዋሳ ነው የሚካሰሱት፣ እዛ ና አቁም ያለው ሰው ደግሞ ቴዲ ሃዋሳ። አፉን ማስያዝ ይቻላል። እንደምታውቁ አብዛኛው የሚዲያ ሰው በገንዘብ ይመረኮካል። ጉልበት ስሞ የሚነሳበት ሁኔታ ስላለ ምናልባት ይመስለኛል እ 1 ዶላር የተዘረፈችው ሴት ቴዲ ዋሳን ይህን ጉዳይ ጠበቃ አርጋ ያዙልኝ አንድ 2 ዶላር ለአንተ ገጫለው ያለችው ይመስለኛል። የራሲ ግምት ነው። እኔም ዝም ብላለሁ። ለእኔም አንድ 5 ዶላር ስጥኝ። ጉደኛ አገር እኮ ያለ ጉደኛ አገር ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮቻችን መንፈሳዊ

ወደ ጨረቃ ነው ላይ መለስ ነው። እንዴት አንድ ቀን እውነቱ ነው ብላቸው አምስት ሰዓት ላይ ቁጭ ብለው ጠበቁት እና ረፍራውልና ምክንያቱም ፍራው ልትቻ እንደምታውቁት የቀን ወጪ አስር ሺህ ዶላር ነው ነው የሚለው ሜሲ ራሱ ያጠፋ ሮናልዶ ራሱ ያጠፋ ሁለት ሚሊዮን ብር ነው የቀን ወጪ። እኔ እኮ ብሬ አለ የምላስ የውሻ ምላስ እያስነካ ውሻ በዛ ነው ብሬ የሚቆጥረው የእኔ ብር ተቃጥሎም ነደም ጨሰም የማያልቅ ነው አለ። እሺ እንትን ብር የምትቆጥረው በውሻ ምላስ ምራቅ ሊሆን ይችላል። ያንተ ብር በቀን አስር ሺህ ዶላር ልታጠፋ ሁለት ሚሊዮን ሦስት ሚሊዮን ብር ልታጠፋ ትችላል። ነገር ግን አንድ ሴት ሞተ ሺህ ዶላር ዘርፎኛል ብላለች። ናና መልስ ስጥ ነው የተባለ ከፕሌና አልወርድም ብሎ ቁጭ። ጭራሽ ሰሞኑንማ እንደሆነ ማ ጨለለ እንዴና አልኩት ፍራለት ይቻ ጨለለ። እግዚአብሔር ሰሞኑን ጋብዞ ይነበራለ ቅቅል ጥብስና ምንድን ነው? ሙንቸት ነው የሆነ ነገር ጋብዘኛል አለ አለ የህዝቡ ጫጫታ ያሳብዳል፣ ይጎረማጫል። ፍራውልን እንትን አስባለት፣ አስጮለልት፣ ግርግርና ወከባው። እሺ መናገሩን ከበደ። እግዚአብሔር ሶስት ጊዜ ጋብዘኛል አለ። ረበናታቸው ምን ይባላል? አንድ የሆነ ተረት አለ። እንትን የቄስ ልጅ እግዚአብሔር አጎቱ ይመስለዋል አለ።

በልኩ ነው። አንዳንድ ጊዜ የማይገባቸውን ስም የማይገባቸው ዝና ታገኛላቸው፣ ከትሷኮራላቸው ታብዳላቸው። ራሱ በለኮሰው እሳት ነው ራሱ እየወነደደው ማስተር አብነትን ስም ያነሳ ራሱ ፍረድ ትቻ ነው እዚህ ጉዳይ ስጠ ባላዶራ አለ መማር አሎች ሌሎችም አለ እነ ሚኪ ፊታራ ላይ አሉ። እኔ በሚሊዮን ተዘርፌያለሁ ብሎ ቆዳውን ሲወጥር አንተ ራስ በሚሊዮን ዘርፋል፣ በመቶ ሺህ ዶላር ዘርፋል። ና ብር አምጣ ተባለ። እንዲህ ነው ተሰራችሁ። እንዲህ ነው ባለሀብቶችም እንዲህ ተጠባብቀው ነው የሚኖሩት። አንዱ ከአንድ ጋር እንዲህ የሙጡኝ እንደ ተውሳክ ሎምን አንዱ ከያዝከው እንዳለ ሰው መሰረቱ ተጎልጎሎ ስለሚወጣ ነው። እናውቃለን እናውቃለን። ተሰራችሁ፣ ውንብድናችሁ፣ አሻጥራችሁ የት ድረስ ከዚህ እስከ አውሮፓ እስከ አሜሪካ የተዘረገ ነው ውንብድና ሉንገራችሁ። እድሜ ለዋትሳፕ ና ለዚህ ለቫይበር ምን አይነት አሻጥርና ወንብድና ውንብድና እንደምትሰሩ አገሪቱን እንደምትወሰብ ብዙ እናውቀዋለን። እዚህ ጉዳይ ውስጥ ደግሞ የሚዲያ ሰዎቹም እንዳለው እናውቃለን። ራሱ ቴዲ ሀዋሳ ጨምረው ማለት ነው። በእርግጠኝነት ፍራቻ ማነው? ቴዲ ሀዋሳ ለፍራቻ ጭራውን ሲቆላ ነበር። ስለ ቅንነትና ስለ እውነት አይደለም አይደለም። ከሱም ጀርባ ገንዘቦች አሉ። ይህ ነው ብልዩ ዳል ፖለቲካዊም ኢኮኖሚያም አንዴ ነው እኮ ሰው የሚመዘን። አሁን ነ ቴዲ ሀዋሳ በደንብ ነው እየመዘንኩት በደንብ ማለት ነው። አንድ ሰሞኑን የተናገራት ንግግር አይታች ከሆነ እሱም በሌላ ቀኑ መለሱበት አለው አማርኛ የሱድም ቋንቋ ነው የሚል ሀሳብ ሰጥ። ይሄ ምናልባት ወይ ድንቁርና ነው ወይ ደግሞ ራሱን ችሎ ሌላ ፖለቲካዊ አጀንዳ ከጀርባው አለ፣ እንጂ እንግሊዝኛስ የጸሎት ቋንቋ ነው? ቻይንኛስ የቅዱስና ቋንቋ ነው? የመላእክት ቋንቋ ነው? ፈረንሳይኛ ጆርመንኛስ? ወይ የዕውቀት ክፍተት አይደለም። በእርግጠኝነት የሆነ አይነት የጠቂውን የፖለቲካ አሸዋጥር መነሾ ነው። አብዛኛው ነፈስ ሰው ላይረዳ ይችላል። ግን አንድ ነገር ሲናገር ከበስተጀርባ ምን አለ ብለው መጠየቅ መፈተሽ ተገቢ ነው እና ፖለቲካዊ ትስስሮች፣ ኢኮኖሚያዊ ትስስሮች አሻጥር የተሞላባቸው እንደሆነ ግልጽ ነው። ሉንገራቸው በመንፈሳዊ ቦታዎች ላይ ያለው እንኳን ሌላውን ተው፣ በእግዚአብሔር ስም፣ በሱ ካባ፣ በሱ ሞገስ፣ በሱ ትከሻ ተደብቆ የሚሰራ እርኩሰት እናውቀዋለን። ችግሩ ምንድነው? መንፈሳዊ ዓለም ላይ ብታንቀው ብታርደው አያወጣም ሚስጥር። ለምን ሁሉም የሚያጭበረበሩት በእግዚአብሔር ስም ስለሆነ ያንዳቸው ጉድ ከወጣ ማንም እንደማይቀር ያውቃሉ። ያለ ዞረኝነት በመንፈሳዊ ቦታዎች ላይ ያለ ጥቅመኝነት በመንፈሳዊ ቦታዎች ላይ በእውነቱ ነመናቸው። በዓለማዊ ቦታ የተሻለ እና ገንዘብ አቅም የሌለበት ጌታ ያልሆነበት አሻጥሮች የሌሉበት በተለይ እነዚህ ድንገት ተተኩሰው ስማቸውን እከሌ የሚባል ባለሀብት የሚባል ድንገት የምትሰማው ከሁሉም ጀርባ እጅግ በጣም አስፈሪ የሆኑ ማንነቶች አሉ። ደን የሚዲያ ሰዎች ደግሞ በሚገርም ሁኔታ የብዙ ወንጀል መሸፈኛ ቦታ ሆኖ ተገኝተው የብዙ ውንብድናዎች መሸፈኛ ማለባበሻ ቦታዎች ሆኖ ተገኝተዋል። የሚዲያ ሰዎች ለምን? ሚዲያ ያወጣው ነገር ለሕዝብ ስለሚደርስ፣ ሕዝብ ያደረሰው ነገር ጥያቄ ስለሚያስነሳ ቅድሚያ የሚዲያ ባለሙያን ታፍናለህ፣ ትይዛለህ፣ በሆዱን ትገዛዋለህ ይሄ በጣም የሚያስደንቅ ይሄ በጣም የሚያስጎርም ነው እና እንደዚህ ያሉ ውስብስብ ማንነቶች እንዳልኳቸው የውሸት ካብ ሰማይ ሰማያት ድረስ የተከመረ ስለሆነ ከዛ ካብ ውስጥ የተወሰነውን ካናድከውና ካነሳኸው ከመዞዝከው በሙሉ ዝርግፍ ክፉ ነው የሚወጣው። ሰሞኑን ያየሁት ጉዳይ ይሄ ሆነ አግኝቻለሁ። እናንተ በምታስቡ እዚህ ጉዳይ ላይ ምን ሳብ አስተያየት ትሰጣላቸው? ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እንድትስጡኝ በታላቅ ፉቁርና አክብር ትጠይቃችኋለሁ። ሀሳቦቻችን ለብዙ ሼርና ላይክ በማድረግ እንድታግዞን እጋብዛችኋለሁ። እዳችኋለሁ። ፒስ።